እንዴት ነው አለ ካኩ እንግዲህ ስንለካ ፒቢክ ቦን የምትባላለች ከእምብርታችሁ በታች ቼክ ብታደርጉ እንዲህ ሰውነታችሁን በደንብ ፕረስ አድርጋችሁ ቼክ ብታደርጉ አጥንት ታገኛላችሁ። ከእምብርት በታች ከእምብርታችሁ በታች፣ አይ በጣም በታች ከእሱ ጋር ማስመሪያ ተይዞ ከዛ ብልቱ መጎተት አለበት ጀንትሊ ስትሬች መደረግ አለበት መጠኑ ለምንም አይነት ሳይነሳ ምንም እንትን ሳይል ኢሬክት ሳይሆን፣ ለምሳሌ ይሄ ብርት ቢሆን እዚ ጋር ታች ዝቅ ስትል ወይም የብልት ቤዙ ላይ እዚጋ ፕረስ ብታደርጉ እንደዚህ አጥንታለ ከሱ ሜዥር ይደረጋል ማለት ነው። ጀንትሊ ግን የተወሰነ መሳብ አለበት፣ በጣም መሳብ የለበትም። በዛ ተስቦ ሜዠር ይደረጋል ማለት ነው። እንደሱ ሜዠር ተደርጎ የእድሜ ካታጎሪዎች አላቸው። በነዛ እድሜ በቂ ነው፣ አንሷል፣ ወይስ በጣም አንሷል የሚለው ካታጎራይዝ ይደረጋል። እድሜዎቹ ስንት ስንት ናቸው? ከልጅነት ጀምሮ ነው ሜዠር የሚደረገው። እንደውም ሪከመንድ የሚደረገው ኒው ቦርኖች ላይ ገና እንደተወለዱ ሆስፒታል ላይ ልጆች ቢታዩ የተሻለ ነው። የብልት መጠናቸው ሜዥር መደረግ አለበት። ከአንድ ነጥብ ዘጠኝ ሴንቲሜትር በታች ከሆነ ምክንያቱ ምንድን ነው የሚለው መታወቅ አለበት። የተለያዩ ምክንያቶች ስላሉት ማለት ማክሰኞ እና ቅዳሜ አያት አደባባይ የሚገኝ